እንኳን ተወለድክልን የሚደው የሚዲዮ መሪ ቀብራራው አብርሽ፣ የምሬ ነው ምላችሁ። ከቅናት ከሸር ተተንኮል ከምን ከምን ከምን የራቀ የሰው ስኬት የሚያስደስተው የኔ ቀብራራ። ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ ቻናል ተከታታይ ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደስ በሚል ነገር በመልካም ምኞት ነው የመጣውትኝ። አብርሽ እንኳን ተወለድክ፣ እንኳን ተወለድክ የኔ ምርጥ ወንድም። መልካም ልደት ይሁንልክ። ዛሬ የአብርሽ ልደት ነው። ያው ልደቱንም ሄርሜላዬ ነሽ በቤቱ ያከበረችለት ዛሬ የተወለደበት ቀን መሆኑን ራሱ አያቅም። ግን እንዴት ነው ሄርሜላ እንደዚ ቀይ በቀይ የለበሽው ለአብርሽ ፍቅርን እያጎነጭሹ እንደገና ደግሞ ልደቱን እያከበርሽ ትናናችሁ። ሄርሜላ እንዴት እንዴት እንደሚያመርቃ ሜትሻንችም ራሱ ቆንጆ ነሽ። በጣም ያምራል ውዶቼ። ከምንም በላይ ከማንንም በላይ የተወለዳችሁባት ቀን ልዩ ቀን ነች። ያች ቀን የመሬን ነው እና እንደዛ አስታውሰው ማክበራቸው፣ እንኳን ተወለድክ ማለታቸው፣ ኬክ አዘጋጅተው ምናምን። ያው ሄ ሜል ላይ ስጦታም ገዝታለታለች። ይህንን ማድረጓኔ በጣም ነው ደስ ያለኝ፣ ከሚባለው በላይ ማለት ነው። ማሰብ ብቻ በቂ ነው ባይደረግም እንኳን ማለት ነው። አብሬሽ እንኳን ተወለድክ። እውነት ቀና አንደበት ያለክ ሰው አላቅም። እውነቴን ነው የምላችሁ። አብሬሽ ይለይብኛል። ይሄ ነው ይሄ ነው ይሄ ነው ይሄ ነው ብዬ በዝርዝር ያልጨርሰውም የአብሬሽን ቅንነት ማለት ነው። ውዶቼ ስንት ምቀኛ ሰው አለ መሰላችሁ? የምሬን ነው። ይህንን ስንት ምቀኛ ሰው እንዳለ የምታውቁት ደግሞ ወይንም ኢትዮፕ ስሰሩ ብቻ ወይንም የሆነ ቦታ ላይ ኮንታክት ስታደርጉ ነው ከዛ ሰው ጋር የምታውቁት ማለት ነው። የዛን ሰው ጥቅምና ጉዳት እንጂ ዝም ብላችሁ እንደዚ እንደዚ እንደ በግ ከተነዳችሁ እሱ ልክ ነው ምናምን ብላችሁ የሆነ ቦታ ስግጥ ካላችሁ አታውቁም በደንብ ስለዛ ሰው ማለት ነው። አሁን እኔ ስለ አብርሽ በደንብ እመሰክርለታለሁኝ። የምሬን እምላችሁ እና አብርሽ ጥሩ ልብ ያለው ቅን አንደበት የሰው ስኬት፣ የሰው እድገት የሚያስደስተው ወጣት ነው። የዘመኑ ወጣት ነው። ገና ታዳጊ ነው። ብዙ የሚጠብቀው ነው። ነገ ደግሞ ሚስቱ በሰላም ወልዳ የልጅ አባት፣ ቀጣይ የልጅ አባት ሊሆን ትንሽ እየተቃረበ ነው ትላላችሁ። ከአንድ ሁለት ሳምንት በኋላ የልጅ አባት ይሆናል ትላላችሁ። ከዚህ በፊትም የእሱ ልጅ ያልሆነ ያንተ ነው ተብሏል። አሁን ግን ትክክለኛ ልጁ ሊወለድ ነው እስኪ ይሁን ትላላችሁ ለማንኛውም እስኪ ይሁን ይሁን ይሁን እስኪ ይሁን ይሁን ትላላችሁና ሄርሜላ በቃ ነግራችኋለሁ እኮ ሄርሜላ ከዚ በኋላ አትሄድም ፕራንክ ብላ ቤት የመጣችሁ አውቃ ነው አትሄድም ብዬ ነግራችኋለሁ አይደለን በቃ ይኸው ዛሬማ ቀይ በፍቅር ሆና ነው የመጣች። ቀይ ያው የፍቅር መገለጫ ነው። ቀይ ቀሚሷን እንድምቅ አድርጋ ኬኳን አዘጋጅታ፣ ቤቱን በሻማ አንቆጥቁጣ፣ እንዲሁም ቤሎና ምናምን ምን ቀረ፣ ስጦታዋን ገዝታ፣ ሸሚዝ አዘጋጅታ ልክ እንደ ሚስት እንደ ሚስት ሚስት እራሱ እንደዚያ ተነጥፋ ተነጣጥፋ ትጠብቃለች። እንዲህ ነው ያከበረችለት። ዋው አሁን ሩታ ብትሆን አሪፍ ነበር። ግን ምን ታረጋላችሁ፣ ህይወት እንደዚህ ናት። በቃ ውዶች ህይወት እንደዛ ተቀያያሪ ነች። የምሬ ነው ህይወት ተቀያያሪ ናት። ከአንድ ሰው ጋር እንደዚህ እንረጋለን፣ ከአንድ ሰው ጋር ነው ቀጣይ ህይወታችን የሚኖረው። ይሄ ህይወት አይገኝ፣ ከሱ ያለኝ ይቋረጣል፣ አይቋረጥም፣ እናም እንደዚ አይነት ነገር አታስቡም። ድንገት የሚፈጠሩ ክስተቶች ናቸው ማለት ነው እንግዲህ ያው ምናልባት ልጅ ሊያስተሳስራቸው ይችላል። ወደፊት ነገሮቹ ሙሉ ለሙሉ እንደሚስተካከሉ ተስፋ አለን። ምክንያቱም የተዋለደ ተለያይቶ ስለማይለያይ በመሀል ልጅ ሲኖር ደግሞ ያገናኛቸዋል ትላላችሁ። አሁንም ደግሞ ልጅነትም ስላለባቸው ለዛ ይመስለኛል ሊግባቡ ያልቻሉት ሁለቱም ጋር እልህ ብጤ ያለ